ቴምር ቴምር ቴምር፣ እርግጠኛ ነን፣ ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን ከአሁን ቀደም ከሰባት በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛ ፒያሳ የመጨረሻ ግዙፍ የንግድ ሞል ከዘጠኝ መቶ ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንልዎት መተናል እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35 ፐርሰንት እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት። ቴምር ቴምር ቴምር። እርግጠኛንን ይህንን ቃል በተደጋጋሚ ሰምተውታል። ለምን ይመስሎታል? ቀድመን ደንበኞቻችን የሚፈልጉትን ይዘን በመገኘታችን። ከአሁን ቀደም ከሰባት በላይ ፕሮጀክቶችን አጠናቆ ያስረከበው ድርጅታችን አሁን ላይ እዛ ፒያሳ የመጨረሻ ግዙፍ የንግድ ሞል ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶችን በፒያሳና አያት ይዘንሎት መተናል። እየኖሩበት ያለምንም ወለድ ወይም አንድ ጊዜ ከፍለው የ35% እውነተኛ ቅናሽ ያገኙ። ልብ ይበሉ፣ ስምምነታችን በኢትዮጵያ ብር ሲሆን ምንም አይነት የዋጋ ለውጥ የለውም። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ሪል ስቴት።